ቀጥ ለምንድን ነው ጎረቤት የምትቶ? እሺ፣ ዛሬ ስለምንድን ነው የተፈለግነው? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን፣ እኛ ደህና ነን። ዛሬ በድጋሚ መተናል። ያው በዩቲዩብ ላይ መተናል። የመጣንበት ምክንያት አለን። ምንድነው እሱ የመጣንበት ምክንያት ነግራችሁ ይሆናል። ያው አይታችኋል፣ ትላንትና የልጁ የሕፃኗ እናት ለመጀመሪያ ጊዜው ወደ ስክሪን መታለች። እንዲሁም ደግሞ እናንተም የተለያየ አስተያየት ሰጥታችኋል። በእርግጥ በጣም የተናደድኩበት ቀን ነበረ። እኔ ሳያት እንደውም ታግሼ ነው እንጂ ይሄን ያክል ምጨክን እናት አለች ወይ ልጅቷም ሲያወት የሆነ እንደዛ አይነት ነገር ነው የምትመስለው፣ ማለት ነው የሆነ ጨካኝ አይነት ነገር ነው የምትመስለው። እና ይሄ ሁሉ ነገር ያው እችለን ብቻ ለማንኛውም ቤተሰቦቻችን እዚህ ደርሰናል ማለት ነው። እና ታውቃላችሁ አሁን ማለት ነው ችግሩ የዮናስ ጋር ነው ያለው ችግሩ እሷ ጋር ነው ያለው፣ ወይ ደግሞ ናቲ ጋር ነው ያለው፣ የትኛዎቹ ጋር ነው እውነቱ ያለው የሚለውን ነገር አብረን ማጣራት ይኖርብናል፣ እና ዛሬ ለዛ ጉዳይ የተለየ ቀን ነው ብዬ ስላሰብኩኝ ነው የመጣሁት ማለት ነው። ልውል ትንሽ አርፍዶብኝ ነው እየመጣ ነው። እንደውም መጣ መጣ ሲሉሌ፣ በቃ ለማንኛውም እንዴት ነው? ሰላም መንገድ ላይ አይታቸዋል። አረ እኔ ከስራ ነው እየሮጥኩ፣ ሰዓት ረፈደ የምር። እና ቤተሰቦቻችን ያው እያው፣ አይ ቪዲዮ እየሰራን ስለነበር ነው ለነሱ ማለት ነው። ያው እውነታውን ማየት መለየት ስላለባቸው ዮናስና ልጅቷ ማለት ነው። ማን ጋር ነው እውነት ያለ የሚመስለው አንተ ስታስብ ነው ያለኝ። በጣም ነው ዛሬ አስፈቅጄ የመጣሁት ሰሞኑን ከስራ እየቀረሁ ነው። እነ ይሄን እውነታ ሳላወቅ አልቀርም። በቃ እውነታውን ማወቅ አለብኝ። የቱ ጋር ነው እውነታው ያለው የሚለውን ነገር እኮ በቃ እኔ ራሱ ኑሮ ራሱ እንደዚህ ግራ አላጋባኝም። እግዚአብሔር አይ፣ እኔ እንጃ። ጨራሽ እኮ ያለችው እኮ የሚባል አላውቅም። ጭራሽ ናቲም፣ ናቲም ሙሉ ለሙሉ ሰረዘችው አይደለ? ግን እኔ አንድ ነገር አለ አዎ ፎቶንም አላስቀመጥኩም። ግን እኔ ግን እዚህ ጋር የሆነ ውሸት ውሸት እየሸተተኝ ነው። ለምን በለኝ ሰው ማን ነው እዛው ውስጥ ፎቶ ላይ በደንብ ነው የምታውቀው። ግን ዮናስም የተሸወደ ይመስለኛል። ዮናስ ላይ ሙድ ይዛበታለች ልጅቷ። ሳያት የሆነ አምታች ነገር ነው የምትመስለው፣ የምታምታት አይነት ነገር ነው የምትመስለው። አይታቁ አዎ፣ ሰጥ ብላ ምናምን ሁኔታውን አይተ ለምን ለልጇም ጭራሽ የማታስብነች ምናምን ነገር እኔ አኔ አላውቅም ብቻ ምን እየተከናወነ እንደሆነ ማለት ነው። እና እናት የፈለገ ብትጨክን እኮ በልጇ አትጨክን ማለት እሺ፣ ቸገራት፣ እሺ ግን ማለት ነው እኔን እኮ በስነስርዓት እኮ ማናገር ይችሉ ነበረ። እኔ የሆናስ ትዳር ልይዝ ነው፣ ልጅ ተፈጥሮብኛል፣ ልጅ እንትን ብሎብኛል ቢል እኮ ከሌለ ላይ ሁላ እንትን ብዬ እሱን ለማቋቋም ሞክር ነበረ። ግን እሷም ከሁለቱ ጋር ከሁለቱ ወንዶች ጋራ ችግር ስላለባት አንደኛ ማለት ነው። ሁለተኛ ነገር ደግሞ ራሱ ዮናስ ራሱ ተሸውዷል። በእርግጠኝነት ምንግረ ነገር ተሸውዷል። ሲቀጥል ደግሞ ናቲ በራሱ እሱም ተሸውዷል። እና አሁን እውነታው ከሶስቱ ጋር ማን ጋር ነው የሚለውን አሁን ዛሬ እናየዋለን። ምክንያቱም ምክንያቱም መጀመሪያ ሁለቱን ጠርቻቸዋለሁ እዚህ ራሷ የልጅቷን እና ማን ነበር ያለች ሰዋል ትግስት ነች። አይ ቢኖራት ማኖር ስንት ነገር ታልፍ ነበር። ዞሮ ዞሮ የወራስና እሱን ቀጥር መጀመሪያ፣ ከዛ ናቲ እንደሚመጣ ጭራሽ አቁ ሲመጣ፣ ካሜራም ስላለ ነገር ሲመጣ የእሷ በተለይ እሷ የምታሳየውን ነገር ፊቷ ላይ አይታ ብዙ ነገር ማንበብ ይቻላል፣ ብዙ ነገር መለየት ይቻላል። እና ይምጡና ዮናስና ልጅቷ ይምጡ መጀመሪያ፣ ቀጥሎ ናቲ ይመጣል። የሚፈጠረውን ነገር አብረን የምናየው ይሆናል ማለት ነው። እና ቤተሰቦቻችን በቃ ከዚህ ውጪ ሌላ አማራጭ የለንም፣ እውነታውን ለማወቅ እኔ ግን እናቱ ትክክለኛ እናትየዋ ነች አይደለችም? እሷ፣ አዎ ብዙ ነው የሚያጠራጥር ነገር፣ ብዙ ነው ብቻ። ምክንያቱም አንድ እናት የፈለገ ቢቸግራት ልጇን ለምና፣ ያው ኢትዮጵያ ውስጥ ማንኛውም እናት ሲቸግራት፣ አዎ በደንብ እኔ አይቸግራትም እኮ አላውቅም፣ ሲቸግራቸው፣ እኛም ተቸግረን፣ ሲቸግራቸው ግን ይዘው ጎዳና ላይ ይወጣሉ። አይተሃል? ለምኖም ቢሆን ያሳድጋሉ። አዎ ሰው መታ አንተን መለመንም ትችላለች። ስለምታው ኧረ፣ ብዙ ነገር ማድረግ ይቻል ነበረ። ሉል እና እስቲ ለማንኛውም ሁሉም ነገር አብረን የምናየው ይሆናል። ቤተሰቦቻችን ታውቃለህ፣ እሱ እንደሚመጣ ምናምን አያውቁም። ታውቃለህ እሱን ያረከው አንድ ነገር ቢኖር ቆይታው እንዲመጣ ያደረከው ናችሁ፣ ነገር ቢኖር በጣም ጥሩ ትልቅ ነገር። ምክንያቱም ስለሱ አና ልጅቷን ለምንድን ነው ትታችኋት የምትመጡት? ኧረ አንተ ሰውዬው በፈጠረ ጌታ፣ እኔ ገና እንደመጣው በነገር አትቀበለኝ። ግራ ገብቶኛል ግን ልብስ እንግዲህ ባለፈው ያየነውን ልብስ ነው እንዴ ለበሰ? አይደለም። ምን ነው የቸገረው? ሰው እንደዚህ ነው በቃ። ሁለት ነው ያላት፣ ይሄና ያ ባለፈው የለበሰችው። ኧረ እባክህ፣ ሁለቱም እንዳላት ታውቃለህ። ስለዚህ በድብቅ እኮ ትገናኙ ነበር ማለት እኮ ነው። በጣም ቸግሮሻል እንዴ እኔ ግን የሚገርመኝ እሱ ሳይሆን በዝናብ እንደዛ በቲሸርት እየተደበደብን ህፃኗን ፍለጋ ህፃኗን ፍለጋ። ምን ሰው ናቲ ፍለጋ እሺ ምን ላድርግ? በቃ ትናንት ያለፈ ነው እኮ እሱ በቃ። ህፃኗንም ህፃኗንም ስንፈልግ ዝናብ እንደዛ ህፃን ይዘን ለሰው እንኳን አታስብን ራሱ ይሄ ሲለምንባት ናቲ ምናምን ያለው ስቃይ ምናምን በስማ አንተ ከሱ ጋር ስጣላ እንደው አረጭንቅላት የለህም አንተ ድንጋይ። አትስደበኝ። እሺ ግን ከዛ በፊት ዛሬ ያው ለ የቀጠርንሽ ጉዳይ አለ። ያው የምትቀይሪው ሀሳብ ካለሽ የልጅሽ አባት ማን እንደሆነ የምትናገሪ ከሆነ ቀድመሽ ተናገር። ተናገራቻችሁ ዮናስ ነው አለች። አሰሙም እንዴ አንተ አትለፍልፍ፣ ስ- አትለፍልፍ በቃ ስሯ። እሺ ዛሬ ስለምንድን ነው የተፈለግነው? እሺ ለምንድን ነው የተፈለግነው? ዞር ብለሽ እስቲ ወደ እዚህ

ምን ማለት ነው? አላቅህም አታውቅህም በቃ እንዴ አግደል ስታሳሰሩ ካላወቅሽው ለምን ደነገጥሽ? እናቴ ለምን ደነገጥሽ? እንደዚህ ለምን ለምን ደነገጥሽ? ካላወቅሽው ጸብ አይደለም። ጸብ እዚህ ጸብ አይደለም። ግን አልደነገጠችም። እንደ ትልቅ ሰው ልናወራ ነው እኮ። ተነስተህ እስክትቆም ድረስ እኮ ነው የማያገባኝ። በቃ ቁጭ ብለህ እናወራ እስኪ። ይኸውልሽ፣ ውሸት ባህር አሻግሮ አያውቅም። እየሰማ ነው። ውሸት ባህር አሻግሮ አያውቅም። ውሸት ባህር ውስጥ ይከትሻል፣ ያሰምጥሻል እንጂ ውሸት የትም አድርሶሽ አያውቅም። ስለዚህ እዚህ ጋር አሁን አትሸውጂ፣ እውነቱን ንገሪኝ። ከናቲ ጋር ያለሽ ግንኙነት ምንድን ነው? ለምን ደህና ገጽ ታረቆ ይሄን ለምን አትመልስም እንዴ? እኮ አንዴ ሁለቴ የነገረቻችሁ ፓስሙ ሕፃን ልጆች ናችሁ እንዴ እናንተ? ወትክል አንገስ እስከመቼ ደብቀሽው ትችያለሽ? ምናልባት ዮናስ የማያውቅ ከሆነ አዎ መናገሩ ሊከብድ ይችላል። ግን እየዋሸሽ ምናምን እንደዚህ መቀጠልም የትም ማረሳት ማለት ምን ማለት ነው? አላቀህም ነው? እንዴ አይሰማም እንዴ ልጁ ለምንድን ነው የማንነግሩት ቆይ? እሷ ነው እንዴ እያወሩ ያሉት? አህ ዝም በል ተባልክ። አይሰማም? ቲጂ ነው ያልካታ። ቲጂ ቁጭ በይ። ስምሽ እንዴት አወቀ ራሱ? ቁጭ በይ። ቪዲዮ አይቶ ሊሆን አንቺን እኮ ነው ይሄ ሁሉ ሰው የሚጣላው። በአንቺ ምክንያት እንደሆነ ታውቂያለሽ አይደለም፣ የእነሱን ህይወት አይደለም፣ የዮናስን ህይወት የኔንም ህይወት ጋ ድረስ ነው የደረሽ። አትንካት እንደፈለጋ አንተ ይኸውልሽ አላቅም ስላልሽ ምንም የሚፈጠር ነገር የለም። አታቂውማ፣ አታቂው በኋላ ግን ብዙ ነገር ተዳርሰ ነው። ቆይ ቆይ፣ ምን ማለት ነው? ለምን አውቃለሁ አለችኝ። አንተን አላውቅህም ማለች እኮ ለምን ሸወደችን? በደንብ ነው ከእሱ ጋር ግንኙነት። ለምን ደነገጠች ስታዩ ጠይቃስቲ፣ እሲ ጠይቃት እስቲ፣ የእውነት ታውቂዋለሽ አታውቂውም ብለህ ጠይቃት። እግዚአብሔር ምስክሬ ነው። እስቲ ጠይቃት አንተ

አንቺ ተናገሪያ ለምንድን ነው እሱ ጊዜያችንን የምታቃጥይብን ለምንድን ነው ጊዜያችንን የምታቃጥይው እራሱ ይጠይቃት ለምንድን ነው ጊዜያችን የምታቃጥይው እየጠበኩሽ ነው መልሽልኝ አዎ አውቀዋለሁ እርፍ ያ ጠበኩት አቤት

ሩጭ፣ ሄጄ። ለምን ነው ሳይጣን ማለት ቶቶ አያስፈልግም። በቃ ኧረ በእናትህ፣ ምን ማለት ነው? ሂዳ አወቅን ሁሉ ነው የሚያስፈልገኝ ነገር አለ እሱን ቀጥሎ ትጨርሱት አላችሁ በኋላ እላችን ላይ ግን አትደባደቡብን በቃ እኔ አልሰማችሁም በቃ ልቀቀኝ አልፈልግም በቃ ዝም በል ሂድ ሂድ አዎ ምንም እንፈልገኝ ነገር የለም አመነች። ልህ እኮ ፍቅረኛዬ ነው አለች፣ እና አለችኝ እኮ አዎ። እና ፍቅረኛዬ ነው አይደል? ምን ችግር አለበት? በኋላ እናጣራው ነገር ይሆናል። ምንድን ግንኙነት አላት፣ ግንኙነት አላት አላት አላት ማለት ነው። ስለዚህ ገደል ግባ